በቅድሚያ በዚህ ዝግጅት ላይ ስለጋበዛችሁን በጓዶችና እና በትግላችን ደጋፊዎች ስም አመሰግናለሁ። የአብይ አህመድን አገዛዝ ለመታገል እንድንገደድ ያደረገን ራሱ ግለሰቡና እርሱ የመሰረተው የግድያ የዘርፊያና የዘር ፍጅት መዋቅር ነው። የአማራ ህዝብ መንግስትነትን አሳምሮ የሚያውቅ ለመንግስትነት መጽናትም የሚዋደቅ የነጻነትን ጥቅምና ዋጋ በሚገባ የሚረዳ ህዝብ ነው። በዚህ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 የሚል ነበር። ቆይቶም የአማራን ህዝብ በብዙ ጸያፍ ቃላት መዝለፍ ጀመረ። ለተነሳ ሰላማዊ ጥያቄ ሁሉ ህዝብን መዝለፍ ሳይበቃው ጠመንጃህን ብቻ ሳይሆን ቀበቶህንም አስፈትቻን በረክካለሁ ብሎ ዘመተ። ቁጭ ብለናን ሞትም ያለ ትውልድ ይህ ሰውዬና ምስለኔዎች እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል። ወዳጆቻችን እንዲያስታውሱት ጠላት ደግሞ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 እነዚህን ተፈናቃዮች የደቡብ፣ የኦሮሞ፣ የቤንሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ ያሻርሊ ሀሰን ተላላኪያው የመዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገላለን አትግደሉኝ፣ አታፈናቅሉኝ ብሎ በየከተማው በየአደባባዩ ተሰለፈ ህዝባችን።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 ህሉናችን በዘላቂነት ማረጋገጥና ሰላምን ማምጣት ነው። ሰላም ይምጣ፣ ጦርነት ይብቃ ማለት የጦርነት ጠማቂዎች ገለል ሊበሉ፣ የጦር ወንጀሎኞች ለፍርድ ይቅረቡ ማለትም ነው። ያማራዝም ሆነ የመላ ኢትዮጵያውያን ጠላትና በፈረቃም በጅምላም እየገደለ ሰላም የነሳን ሐኪሙ፣ ነጋዴውም፣ ነጋዴው አደሩም ሰርተው እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ ነው። ይህ ገዳይ መንፈስ ሰላምን አይፈቅድ።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 በድሮን ሙሉ ቤተሰቡን ያጣ ቤተዘመድ በመድፍ ቤተክርስቲያኑና መስጂዱ የወደመበት ምዕመን ብቻ ሳይሆን የትኛውም የገጠርና የከተማ ሰው አይቶታል። ይህ ሰው የሚመራው አገዛዝና ለእርሱ ታዛዥ ሆኖ የተሰየሙ የሰላም ጸሮችን ሁሉ መመንጠርና የጋራ አገር እውነተኛ እኩልነትና ነፃነት የሰፈነበት ኢትዮጵያን መፍጠር አንዱ ገዳይ ሌላ ሟች ሳይሆን ሁላችንም ነዋር የምንሆንባትን የምንሆንበትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የማራዝ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 የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻል የሚለውን የአብይ አህመድን እብሪት በመተባበር በመተባበርና በመነጋገር አንድ አገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል አብሮነታችን መጀመር ያለበትም ከዚህ ነው የጋራ አገር የጋራ ጠላት አለን በጋራ መታገልም ይገባናል ብለን ማመን ይህንን ስናደርግ ሰላምንም እናመጣለን ጦርነትም ያበቃል